ለምን ምን ያችን አይተ ልጁን አጋያት? ማንን? ምሳሌ። አዎ፣ እንግዲያውስ ቆንጆ የሆነ እቅድ እናውጣና እንይዛታለን ማለት ነው። በቃ ለሱ ደግሞ አንተ ሳትቻል አትቀርም። ቤቱን እንኳ ሸጡ፣ እሱ ጠፋ፣ እሷ ሞተች ማለት ሄርች፣ ቤቱ ያንቺ ነው ማለት። መድብል መጥቷል እኮ በአሰሪውም ኑሮሽ። ቤቱ ደግሞ የተመዘገበው በልጁ አንዳንድዴ በደንብ አስቢ እንጂ እሺ አደርገዋለሁ ደሞን ያችን አይጥ ማጥፋት በፍጹም አያቅተኝም አስቸኳይ ነው መሄድ አለብኝ አሁን እዚህ ድረስ አብረሽ መጣው አይደለ ግቢና ሲጫችሁ ምን ያደርጉሻል ማህሌት እጅ ከፈንጅ ተያዘች ድሮም በራሷ የማትመራው ማህሌት በሰዎቹ አእምሮ የምትመራው ማህሌት አሁን ላይ ከ ብሩኬ ቤት ስትገባ ከኋላ ተከትለው ይዘው መድብል ሞገስ ዳጣ በመያዝ እጅ ከፈንጃ ዟት። በጣም ያሳዝናል። ብልጧ ኤፍራታ ግን መልካም ጉዞ፣ እኔ አስቸኳይ ስራ አለብኝ በማለት እሷን አጋፍጣ ሸኝታት። እዚህ ድረስ ከሸኘውሽ እኔ የምፈልገው ገንዘብና ገንዘብ ስለሆነ ግብዣውም ይቅርብኝ፣ ሁሉም ነገር ይቅርብኝ። ስለዚህ አሁን መሄድ አለብኝ በማለት እሷን ሸኝታቱ ወደ ቤቷ ትመለሳለች። ሰላም ጤና ይስጥልን፣ ውድና የተከበራችሁ የቻናል የቤተሰቦች፣ እንኳን ወደ ቻናል በሰላም መጣችሁ። ዛሬ ምሳሌ ክፍል ሰባ ሰባት ተለቀቀ። ወደ ክፍል ሰባ ስድስት ስንመለስ እንግዲህ መድብል ኤፍራታ የሰጠችውን ኢንፎርሜሽን ብዙ ኢንፎርሜሽን ሰጥተዋለች። ምክንያቱም ማህሌት ከዝና ጋራ የሚያወሩትን ከሷ እያጣራች ጥሩ ሰው የመሰለች ከሷ ይሄን ነገር እንደዚህ ያለ ዝና ነው የሚነግራት እያለ ብዙ ኢንፎርሜሽኖችን በሚሰጠው ጊዜ ከማይሆን ሰው ጋር ነው የገጠመው ከነ አቤት እያለ ነበረ ሲናደድና ሲበሳጭ የነበረው። ስለዚህ ይሄን ነገር ወይኔ ማህሌት፣ ወይኔ ወንድሜ እያለ ነበረ ሲያዝንና ሲተክዝ የነበረው፣ ካፌ ቁጭ ብሎ ኤፍራታ በነገረችው ወሬ ማለት ነው። ይሄን ሰምቶ ተነስቶ ነበረ ወይኔ ማህሌት እያለ ተነስቶ የሄደው ማለት ነው። ቤትም ሂዶ እንግዲህ በማበድና በመናደድ ውስጥ ይገኛልና ዛሬ ማንም እንዳ ትምህርት ቤት እንዳትሄድ ምሳሌ፣ ማንም ሰው ከዚህ ቤት እንዳይወጣ እያለ ያሰበውን ነገር ለማድረግና አቅዷል። ይሄን ነገር ደግሞ ለመፈጸም ግዴታ ከማህሌት ኢንፎ ለማግኘት እሷን ማገት እንዳለበት ስለሆነ ያሰበው፣ ዝናም ሆነ ማንም የሚቀረኝ ሰው የለም በማለት መድብልም በፉከራ እና በንዴት ውስጥ ይገኛል። የወንድሙ መጥፋት የሚያበሳጨው መድብል ጓደኛው ሳይቀር ሞገስ ሁላቸውም በጭንቀት ውስጥ ይገኛሉ። ስለዚህ ይሄን ነገር ያደረገው ወይ ወንድም የሙቶም ከሆነ ታግቶም ከሆነ ግዴታ ከእነሱ ራስ አልወርድም፣ እነሱን ማገትና መያዝ አለብኝ ወይ ገድዬ እስር ቤቱም እየለመድኩት ስለሆነ የወንድሜን ሕይወት ካለበት ማውጣት አለብኝ። እነሱም ደግሞ እንዳወጡ አደርጋቸዋለሁ በማለት ነበረ መድብልም ይህን ውሳኔ የወሰነው። ለዚህ ውሳኔ ደግሞ ልጁን ማህሌት ማነች ምሳሌን ትምህርት ቤትም ፍጹም እንዳትሄድ ብሎ ወደ ትግሉ ሊቀላቀል ጦርነቱ ሊጀመር አስቧል ማለት ነው። እንግዲህ ወደ እዚህ ክፍል ስንመጣ ዳጣና ቅድስቴም በአንድ ሆነው ስለ እሱ እያወሩ ነበረ፣ ጠፋ እያሉ አሁንስ በጣም ናፈቀን እያሉ ያው ምሳሌ እንድታቅ ስላልፈለጉ ምሳሌንም ያው ሌላ አገር ሂዶ ነው እያሉ ነበረ የዋሿት። ያሉትና ምሳሌ ፊት የት ሂዶ ነው የጠፍቶ ቀረ እኮ አባትሽ እያለቻት ነበርና፣ አምልጧት ዳጣ የዚህ ጊዜ የት ይጠፋል? የሄደው እኮ ሰው ሀገር ነው እያለች ነበረ። ከዛ ስትቆጣት ነበረም ቅድስቴ ማለት ነው ለሷ ምክንያቱም ለአእምሮ አባቷን እንደዚህ ሆኗል እያሉ ለእሷ በጣም እየተጨነቁላት ነው ያሉት መናገር ስለማይፈልጉ፣ በአእምሮዋ ስለ አባቷ እንደዚህ ሆነ ብትባል በጣም ስለምትጎዳ ለልጅቱ ያላቸው ጥንቃቄ በጣም የጎላ ነው። ከዚህ መማር ያለባችሁ ነገር ለልጆቻቸው ቤተሰቦቻቸው የሆነ ነገር ቢሆኑባቸው የሚሰጡት በአእምሯቸው ውስጥ የሚቀበሉት በጣም ትልቅ ስለሆነ የሚቀይሩላቸው ነገር እሷ እንዳትጎዳ በማለት እየዋሿት ነው ያሉት ማለት ነው። እንግዲህ ካስታወሳችሁ ወደኋላ ፓርት መድብልና ቅድስቴ ሲና እንትን ሲሉ ለእሷ እንትን ላለ ማለት እየጨፈርን ነው ብለው ሲናደዱ ጉድፋን እያሉ በመናደር ላይ እንዳሉ ነበረ እየጨፈርን ነው ብለው እሷ ስትመጣ ወደ ጭፈራ የገቡት ማለት ነው። እና ስለዚህ ለእሷ የሚያሳዩ ጥሩ ነገር በአእምሮም ሆነ በእንትኗ እንድቀበላት ነበረ ማለት ነው። እናም ወደዚህ ስንመጣ ማህሌትም ቅድስትና ዳጣ ባንድ ነበሩ እና ይሄንን እያወሩ ሳለ አንቺ ጋር አይደል እንደዚያን ቀን ያደርገው ግን ወርቁን አልሰጠሽውም። ብሰጣው ኑሮ ማ ምንም ነበረ መቼ ሰጠው ት እና እያለች፣ አንቺ ግን እንዴት እንዴት እንደዚህ ታደርጊያለሽ? እያለች እና ምን ላደርገው፣ በቃ ካልሆነ ለመድብል ነው ስጭው አለቻት። ሲደፋር ማለት ነው አትገርምም። እና ይሄን እያለቻት እየተናደደች ነበረ እና ቅድስቴን ማለት ነው ወደ ዳጣ ሞታ ትሄዳለች። ወደ እነ ሞገስ ጋ ወደ እነ ሞገስ ጋ ሄዳ ሞገስን በማገኘት እያወሩ ነበር፣ ዳጣና ሞገስ ማለት ነው። እንግዲህ እንትናም በማሰብ ላይ ሉላም፣ ሁላቸውም ተጨንቀው በማሰብ ላይ ይገኛሉ ማለት ነው። አሁን ላይ እንግዲህ ግዴታ ይሄንን ነገር ለማወቅ ማህሌትን ማገት እንዳለበት ነው በአዕምሮ የመጣለት ማለት ነው መድብልም ይሄን ነገር እንትን ሲል እንግዲህ ጠፋ እያሉ ሁለቱም ዳጣና ሞገስ እያዋሩ ነው ያሉት ማለት ነው። አሁን ላይ በቃ ያለበት ሁኔታ ይሄ ስለነበረ ዳጣም ይህንኑ በቃ እሷን እንትን ማለት አለብን ኢንፎርሜሽን ከተገኘ በማለት ሁለቱም በዚህ ላይ ይገኛሉ። ማህሌት ጋር ስንመጣ ማህሌትና እንግዲህ ዝና ባንድ ሆነው ካፌ እያወሩ ነው ያሉት። ግዴታ ግን አንቺ ጅል ነሽ እንዴ? እየመጣች ነበር እና ወደነ ማህሌ ወደነ ቅድስት ቤት ብሩክ ጋ ሂጅ ወረቀቱን ክሱን እንትን እንድን አስረክባለሁኝ እንትን እላለሁ እያለች እየፎከረ ነበረ። ከዛም ከማህሌ እየደውልላት አለ ዝና ማለት ነው። ዝና ሲደውልላት መቼም የትም ብትሆን መጣው ነው የምትለው። ና እልህ ደርስ እኮ እየተቃረብኩ ነው። ስለዚህ ወደ ነብሩክ ጋ እየሄድኩ ነበረ ወረቀቱን እንትን ስል ነይ መጀመሪያ እያላት ነበረ። እሺ ግን እኮ ተቃርብ ያለው ብትለው መጀመሪያ ኔ ላግኝሽ በሚላት ጊዜ እሺ በቃ ብላ ተመልሳ ትመጣለች ማለት ነው። ወደ እሱ እሱ ጋር መታገኛ የሰጣት ሀሳብ በጣም ከባድ ነው። ለምን ምሳሌ ና የሚል ነበር መችም። ከመግደል ሁለታቸውም የሰይጣን ስራ ማለት ነው ሁለታቸውም መግደልን ነው። እና ለምን ምሳሌ ና ለምን እኔ ምሳሌ ለምን አንችኮ አንቺ እኮ አእምሮ ሽንክፈችው መግደል አለብሽ እንዲህ ለምን እሷን ስለገደልኳ ብትለውም፣ አዎ ምክንያቱም በእሷ ስም ነው ቤቱ አልተሸጠም ብዬ ነግሬሻለሁ። እሷ ከሞተች ቤቱ የራስሽ ሆነ ማለት ነው ገንዘብሽ ሁሉ የራስሽ ሆነ ማለት ነው። ሲላት እሷ እቤት ጋር ያላት ፍቅር እየተለየ ነው። እሺ በማለት የእሱን ሀሳብ ትቀበላለች። እውነትህን እኮ ነው ስትለው ይሄን ድፍረትሽን እኮ ነው እያለ እሷን ጋዝ ላይ እየጨመረሳት ላይ እንደዛ ሲላት እሱም እሷን እየተመካ ነው አሁን ላይ እየፈራ ነው ያለው ማለት ነው። ዝና አሁን እሺ በማለት የሱን ሀሳብ ትቀበላለች። የሱን ሀሳብ ተቀብላ በቃ አሁን ግን ግዴታ ወረቀቱንም መውሰድ አለብኝ። እነሱ ጋር ያለችው ይሄ ትወስጃለሽ እጂ ይላታል። እሺ በማለት እየሄደች እንግዲህ ከቤቷ በመግባት ኤፍራታ ጋር በመገናኛት ኤፍራታንም ብዙ ነገር እየጠየቀች አልነበረ። እነ መድብልም ጥያቄ እየጠየቋት ስለነበረ እየደወሉ ለኤፍራታ ኤፍራታም፣ እቤትና ግን አሁን እስካሁን አልመጣኝ የምንፈልጋችሁ ነው። ነቴን ግን አንድ ነገር እንድታደርግ አልፈቅድም እያለች ነበረ፣ ማነች ኤፍራታ ማለት ነው። እሷም አይ አይደለም እያሉት ነበርና ኤፍራታይን ተቀብለ ሀሳቡን ትዘጋለች ማለት ነው። እንግዲህ ኤፍራታና ማህሌት በአንድ እንሄድ እነሱ ጋርና ወረቀቱንም እንሰጣለን እያለቻን ነበር። እኔ እንደው እዛ ቤት አልሄድም እያለቻን ነበር። መጀመሪያ እንዲ ጋብዝሽ አለው ይሄን አደርግልሻለሁ እያለቻት ነበር። እና ያው ኤፍራታም ገንዘብ ካየች እናቷንም ቢሆን የምትሸጥናትና እሺ በማለት ከእሷ ጋር ወግ እያረጉ ሪያዴ እንኳን እንትን በይ ብትላት እንደ አሁን እኮ ታክሲ እንትን ካልኩኝ ግዴታ ብር እንትንም አልጋብዝሽም ትላት አለች። ስለሚያልቅ ትላት አለች። እሺ በማለት በእግራቸው እየሄዱ ደከመኝ እያለች ሸፋፍ እያለች ማለት ሸፋፋዋን ማለት ነው። እየተጓዘኝ ሳለ እንግዲህ ከድንገት ይደውሉባታል ። ኤፍራታን ሲያልፉ ሶስቱም እየጠበቁ ወንድሜ፣ ዛሬ ቢመሽም እዙች ቦታ ላይ አድራታለሁ እንጂ በፍጹም እሷን ሳልይዝ አልወጣም፣ በማለት መድብልን በፉከራ መንገድ ላይ እየጠበቃት ነበረ ማለት ነው። ከድንገት እንግዲህ ኤፍራታም እኔ መልክ ይህን እሷ ጋር እዋጣለሁኝ እጅ ቢላትም በፍጹም አልሄድም እኔ እሷ እንዴት እንዳረገችኝ ያንኔ በርበሬ አጥነውኛል ብላ እንደውም አለብኝ የቆየ ቂምና እጅ ስራዬን አሳያታለሁ። በ እናም ዳጣና ሞገስ በአንድ መስመር ሲሄዱ በአጋጣሚ ያዩዋቸዋል ማለት ነው። በዚህ ጊዜ እንግዲህ ይደውሉለትና ለመድብል፣ መድብልም ኦኬ እየመጡ ነው መጥተዋል ሲል ተዘጋይ ብለው ተየሮጠ ወደ እነሱ ሲመጣ እሷም ግን ከድንገት አብራት እንትናለች ኤፍራታ። ስለዚህ እሷን ደግሞ ማስወገድ አለብን፣ ለምስክርም ለምንም ስለምትሆን፣ እሷን አብራ ካለች ችግር ነው በሚሉ ጊዜ ለኤፍራታም መድብ ሊደውልላትና ምንድን ነው ሲላት፣ ላግኝሽ ይላታል። እሷም እንዳሁን የሆነ ቦታ ከሰላሳ ደቂቃ በኋላ ብትለውም፣ አይ አሁን ነው ማገኘት የምፈልገው በማለት እየትነች ሲላት እሱም መገናኛ ነኝ እያለ ነበረ ሸውዷት የነበረው ገንዘብ እንድሰጥች በሚላትም ሰዓት የቀረውንም አንቺ ካንቺን ብዙ ነገር እፈልጋለሁ ሲላት፣ በቃ እኔ ማግባት እፈልጋለሁኝ ጓደኛ መያዝ እያለች ነበረ። እኔ ያስኩትም መቼም እያምርሻል ሁሉም ነገር አሁን ደግሞ ይህን ዝና ስሙን ጠራሽው ብዙ ጊዜ አፈቅርሽው እንዴ እያለቻት ነበረ ማህሌት እኔ የሚይዘው ሁሉ እያምር ነገር ያሳቀኝ፣ እንዴ ዝናን ዝናታ ያለሽ ዝናን አፈቀርሽው እንዴ እያለች ነበረ። ምክንያቱም ሞገስን እንዳፈቀረችው አይፍራታም እንደዛው አፍቅረው ነበርና አሁንም እንደዚህ ስትላት ነበረ። አይ እንግዲህ እኔ ማግባት እፈልጋለሁ እያለች እያወራቻት ስለነበረ እስኪ እሺ ይሁን ብላ ማን ያገባናል፣ ማን ያገባሻል እያለቻት ነበረ። ነበር ይሄን ስትል ትጀናጀኛለች፣ ስትላት ስልክ የጠራ በማለት በቃ ግብዣው የሚቅርብኝ አልፈልግም፣ በማለት ኤፍራታ ወደ መድብል ጋር እሄዳለሁ ብላ ውሳኔዋን ወስና ከእሷ ጋር ተለያይታለች ማለት ነው። ወደ ቤት እየሄደች ሳለ ማህሌት እንግዲህ ወደነ ውም ልትሰራ ነው እያሉ ወደነ ብሩኬ ቤት ስትሄድ እነሱም ከኋላ እየተከተሏት ነበረ። እንግዲህ እዛው ያግቷታል ማለት ነው። ኤፍራታ ግን አምልጣ ሄዳለች። ወደ መድብል ጋ ማለት ነው። መድብል ግን ሸውዷታል። ለነበረውን ቆይታ እናመሰግናለን። ማህሌት የስራዋን ታገኛለች ማለት ነው። ባይ ባይ